እውነት ለመናገር በዛሬው ቪዲዮ አስተያየት ለመስጠት በጣም ከብዶኛል፣ ደብሮኛል። ነገር ግን ማወቅ ያለባችሁ ተኩላ በግ ለመብላት ሲመጣ የበግ ልምድ ወይንም በግ መስሎ ነው የሚቀርባቸው። ሶሲም ደግሞ በይቅርታ ሰበብ በእነዚህ ልጆች ህይወት ውስጥ እየተመላለስሽ ሀይሚ የበለጠ ተናዳ ተበሳይታ ያልሆነ ነገር እንድት እንድትናገር ቡራ ደግሞ ነጥብ እንዲዝባት እያደረግሽ መሆኑን መርሳት የለብሽም። ሲቀጥል ሁልጊዜ ክብሬ ክብሬ ትያለሽ። ማንኛው ክብርሽ እንዴ! የሰው ልጅ እኮ ለመከበር ማክበር ይቀድማል። ገባሽ አይደል? ሰውን ስታከብሪ ነው አንቺ የምትከበሪው። እኔ እንዳየሁት ከሆነ እና ሀይሚ ጋር መፍቅረኛሽ ጋር ቪዲዮ ተለቋል። ሁለቱን ማየው ሲጀመር ለሰው ክብር የለሽም። ሲቀጥል ደግሞ በይቅርታ ሰበብ በእነዚህ ልጆች ህይወት ውስጥ እየተመላለስሽ ሀይሚ ያልሆነ ነገር እንድትናገር ቡራ ደግሞ ነጥብ እንዲዝባት እያረግሽ ነው። ሲጀመር እነሱ ሁለቱን ለማለየትና ና ለማራራቅ ታጥቀሽ ነው የተነሳሹ። ይሄ ምንም ውሸት አይደለም እውነት ነው። ምክንያቱም ቤተሰብ ከመጀመሪያ ማየት ትችላላችሁ። ይቅርታ ሀይሚን ይቅርታ ለማለት ተጸጸታ ቢሆን ኖሮ እንደዚህ አታደርግ። ማያችሁ አይደለ? ሀይሚን ጠራቻት ሁለታችን መነጋገር አለብን ብላ ከዛ ደግሞ ቡራን ጠራችሁ። ሲቀጥል ደግሞ የተጻጻፉትን ከሀይሜ ጋር የተጻጻፉትን ሀይሜ የጻፈችውን ብቻ ነው አውጥታ ለቡራ ያሳየችው። ይሄ ማለት ምንድን ነው? ቡራ እንዲቀየም ማለት። ሶሲን የተናገረቻት ነገር ሀይሜዬ፣ ቡራንም ይነካዋል። ገባችሁ አይደለ? በጣም የሆነ ደስ ማይል ቃላቶች ናቸው። ሀይሜዬ ተናዳ ተበሳይታ ነው ለሶፊ ይቅርታ ለሶሲ የላከችላት። ያን ነገር ደግሞ ሁለቱም ማስታረቅ ብትፈልግ ኖሮ ይህን ነገር አውጥታ ለቡራ አታሳየውም። ያሳየችበት ምክንያት ምንድነው? ቡራና ሀይሜ የበለጠ እንዲጣሉ እንዲራራቁ ስለምትፈልግ ብቻ ነው። ፍቅረኛው ጋ ሄዳ ተመሳሳይ ነገር ነው ያለችው። አንተ ይሄን ነገር ስላደረክብኝ እኔም ደግሞ ከቡራ ጋር ሄጄ ይሄን ነገር አደረግኩ ሰርፕራይዝ ነው ብላ ቀለል አድርጋ ነበር ስትናገር የነበረውና የሰው ህይወት እየበጠበጥሽ ምንም ሰርፕራይዝ የሚባል ነገር የለም። ሲቀጥል ደግሞ የአንቺ ቅርታ ለሃይቤ ምንም አይሰራላትም አይደለ? በቃ ተጻጻፋችሁ ምናምን ጨረሳችሁ ከዛ በኋላ የምትወጁ ከሆነ ቡራን ማለት በጣም የረጅም ጊዜ ጓደኛዬ ነው ምናምን እያሽ ትጎርር ያለሽ አይደል? የምትወጁ ከሆነ ሀይሜና ቡራን ቅርበታቸውን ታውቂያለሽ፣ አንድነታቸውን ታውቂያለሽ። ለምንድን ነው በራሳቸው እማትታያቸው? ለምን ህይወታቸው እነሱ እኮ ያስተካክላሉ። የምሬ እንምላችሁ ነገር ግን ዛሬ ታችሁ ከሆነ ቤተሰቦች መጨረሻው እኔ በጣም ከፍቶኛል አሳዝኖኛል፣ ሁላ አይቼ ቪዲዮን ወደዛው ቪዲዮ መስራት አልቻልኩኝም፣ ጭራሽም አስተያየት አልሰጥበትም ሁላ ብዬ ነበረ። ምክንያቱም ሀይሜም የተናገራቻቸው ቃላቶች በጣም ከባድ ናቸው። የቡራን ስሜት ይነካል፣ ይሰብራል። እሱ እንደ ብራን ካድርጎ የተሰራው ነገር እዚህ ጋር አብራችሁ ባልጉ። እንደገና ደሞ ብቻ የተለያዩ ቃላቶች አሉ፣ የሚደብሩ ቃላቶችና ሀይሜ ይሄን ነገር የተናገረችው ስለተናደደች ስለተበሳጨች እንጂ ከሀይሜ አንደበት ይሄ ነገር ይወጣል ብዬ አላስብም። አንችን ደግ አረገችም። እንኳንም ሰደበችሽ። ምክንያቱም በመጀመሪያ ልክሽን ማወቅ አለብሽ። ሰው ቤት ሄደሽ ከዛም ደግሞ መኝታ ክፍል ገብተሽ ሩም ውስጥ ጓደኛሽም እያለ ነበር ሀይሚ። ዝም ብላ አይደለም የተናደደችው፣ ዝም ብላ አይደለም እስከ ዛሬ ቡራን ራሱ ያኮረፈችው። ስለዚህ አንቺ የሆነ ያደረግሽው ነገር አለ። በቃ እኔም ልጠራጠር ጀምሬያለሁ፣ እየተጠራጠርኩ ነው ሁላ እያላት ነበር። እና በመጀመሪያ ደረጃ እኔ በቡራ መቶ ፐርሰንት ተማመናለሁ። ነገር ግን ምንድን ነው ጥፋቱ ቤተሰቦች? ሲጀመር ሶፊ ቡራ ጋር ራሱ ስትሄድ ለፍቅረኛዋ አልነገረችም። እሱ ጋር ሄጄ ብራንግል ሰራ ነው እንደዚ አይነት ስራዎችን ልሰራ ነው ብላ ራሱ አልነገረችውም። እዛ ደግሞ ማየት አክብል ሄዳ ቶሎ ብላ ልብሷ ነው ያወለቀችው። ይሄ ማለት ምንድን ነው? ቡራን ትፈልገዋለች። ቡራ ምናልባት አላወቀም ማለት ሶፊ እንደምትፈልገው ሶሲ እንደምትፈልገው አላወቀም እንጂ እሷ ሆን ብላ እያቀሳሰረች ነው። አሁንም እያቀሳሰረች ነው። በመጀመሪያ ይቅርታ ልል ነው የመጣሁት ትላለች፣ ተቅለሰለሳ ላይ ልክ ቡራን ስታይ እሱ ሳይኖር ደግሞ ሁልጊዜ ሃይማኖት እያለች ከስም አጠራሯ እንኳን ቤተሰብ ማየት ትችላላችሁ እና ሀይሚና ቡራ እኔ እንዲለያዩ አልፈልግም። በጣም ብዙ ሰዎችን እያየው ነበረ። በዚህ ቪዲዮ ወይም ደግሞ በዚህ ሳምንት ብዙ ነገር እየተደረገ ነው። ኢቨን እንኳን ቡራ በጣም እንዲበሳጭ ማለት በቡራና በሀይሚ መካከል ክፍተት እንዲፈጠር ብዙ ሰዎች እየጣራችሁ ነው። የምርት ኢቶክ ላይ ራሱ የቡራን እናት መዘግዘግ፣ ደካማ ጎኑ መንካት ምን ማለት ነው? ይሄ ማለት እኮ ከሀይሚና ከቡራ መካከል ያለው የበለጠ ጠቡ እንዲጋጋል፣ የበለጠ ሰፊ ክፍተት እንዲፈጠር እንጂ ክፍተታቸው እንዲሸፉን ወይንም እንዲቀራረቡ አይደለም እያደረጋቸው ያላችሁት ሁሉ እንዲሁም ሶሲን እያገዛችኋት ነው። በቃ በርችኛም ከጎንሽነን ከጎንሽ ነን እንዲለያዩ። ምክንያቱም ደካማ ጎኑ እናቱ እንደሆነ ስለምታውቁ ነው እናቱን ሄዳችሁ የምዘቀዝቁት አደለ። በርችኛም ከጎንሽነን ነን እያላችሁ እሷን እያበረታታችሁ ነው። በቃ ፕራንክ ሰራ አንድ ጊዜ አይደል፣ ፕራንክ ነው ብሎ ሀይሚን ለማሳመን እየሞከረ ነው። በእርግጥ ቡራም ቀዝቀዝ ብለ በትንሹ ማለት አላት። ቀዝቀዝ ብለ ሀይሚን ይቅርታ መጠየቅ አለብህ በስርዓት ማለት ነው። እሷ ስለተናደደች ነው። አሁንም ደግሞ ሀይሚዬ ኮሚኒቲዋ ላይ ራሱ አይታችሁ ከሆነ ሁሌ ጊዜ ይቅርታ የሚባል ነገር የለም። በቃ የራሳችሁ ጉዳይ፣ እኔን ተውኝ፣ እኔ ራሴን ህይወቴን መኖር እችላለሁ፣ አጠገቤ አትድረሱ እያለች ነው። አሁንም ማለት ነው ማለት እንዲህ ነው። ሀይሚዬ በጣም ልቧ ጠንክሯል። የቅርታ ልብያ ይሁባት አይደለም። የምትናገራቸው ነገሮች፣ የምታደርጋቸው ነገሮች በጣም ጠንካራ ናቸው። ደግሞ አንዳንድ ጊዜ እንደዚህ መሆን አንዳንዴ ሊያስፈልግ ይችላል። ግን ሀይሚዬ በአንችና በቡራ መካከል እንደዛ አይነት ነገር እኔ ሲፈጠር ማየት አልፈልግም። ሲጀመር እኔ በጣም ነው የከፋኝ ከአንቺ በላይ እውነቴን ነው የምልሽ። ምክንያቱ አንቺ ጋር ያለው ነገር ቡራ ጋር ያለው ነገር እንደዚህ በቀላሉ የሚቋጭ በአንድ ተራ ፕራንክ ልትለያዩ የምችሉበት አጋጣሚ መኖር የለበትም ክፍተት መፈጠር የለበትም። ማለት መጨረሻውን አይታችሁ ከሆነ ቡራ በጣም ተበሳይቷል። አንድ ነሾ እያሳደግሽኝ ስባል ጋ የተሽኛሉ ወይ ብልግነቴን የትናያየሹ እያለ ሀይሚም በጣም እየተናገራት ነበር እና ሁለቱም ሀይሚም ጋ ቡራም ጋር እልህ ተገባብተዋል፣ እየተዛዛቱ ነው። ይሄ ደግሞ የት እንደሚያደርስ ታውቃላችሁ። ቤተሰቦች ማለት አለመግባባት የሚፈጠሩ በጣም ብዙ ክፍተቶች አሉ። በዚህ ክፍተቶች ደግሞ ሶፊ ሶሲ፣ ይቅርታ ስሟ ራሷ አያዘኝም ስለማልወዳት ነው። ቤተሰብ ና እሷ ራሷን ሞልታ ወይንም ደግሞ ያን ክፍተት ለመሙላት እየጣረች ነው። ቡራም ደግሞ ይሄ ነገር ነቃ ብላይ ጓደኛህ ናትና ቀለን ቲቶክ ላይ ራሱ የረጅም ጊዜ ቪዲዮ አላቸው ቤተሰቦች። ኢቨን እንኳን የኔ ቆንጆ ታ ያምሮብሻል ምናምን ሁላ ያላት ኮሜንት አለ። ቡራ ማለት ከዚህ በፊት ማለት ነው እና ግን ይሄ ማለት እሷ የልብ ልብ እንዲሰማት ማድረግ የለብህም። አንተ ያላወቅከው ነገር አለ። አንተ የዋህ ልብ ስላለ ነው። ግን እሷ በቃ እንዴት ብዬ ልንገር፣ ውስጥን እየሰረሰረች እየገባች ኢቨን እንኳን ፍቅረኛ መጥቶ ሲያናግራት በስርዓት አደለም ያናገረችው። በቃ ማመን ካለብህ ማመን ትችላለህ። ሀይሚ ደግሞ የራሷ ጉዳይ ሀይሚዬ፣ ተጠራጥራለች ና ምንድን ነው የተፈጠረው ሲላት የራሷ ጉዳይ። አንተ ነው እሷ ነው የምታምነው ወይነት ሰኔን እያለችው ነበርና ሲቀጥል ደግሞ ቡራ መይታ ክፍል አልጋው ላይ ናብዬ ጎትቼ አልወስድህም እንድታያን ነገር እያለች እንዴ ነው ብቻ በሙሉ ኮንፊደንስ ነበር ስትናገር የነበረ። ይሄ ማለት ቡራ ነገሮችን አጣራ በመጀመሪያ ማለት እሷ ምናልባት አንተ ስለማትፈልጋት ኖርማል መስሎ ይታየ ይችላል። እሷ ግን ትፈልግሃለች። አንደኛ፣ ሁለት ያ ነገር ደግሞ ሀይሚዬንም ያበሳጫት ያ ነገር ሊሆን ይችላል። እና እያንዳንዱ ነገር በትኩረት ነው የምታዩ። ያፈቀረ ልብ ታውቃላችሁ። ቤተሰብ አይደለ እና ሀይሚ ላይም መፍረድ አትችሉም። ሀይሚዬ ደግሞ አንቺን የሰደበችሽ ስለተናደደችብሽ ነው። ሁሉ ግዜ ክብሬ ክብሬ ታያለሽ። ና ማንኛው ክብር መጀመሪያ ሰውን ለማክበር ሞክር። ሲጀመር አንቺ ሰውን በጣም ነው የምንቂው ከሚባለው በላይ ማለት ነው ማለት ሰዎችን እንኳን በትትና ማስረዳት ይቅርታ ማለት አቺ ለምን ሁሉ ግዜ ሃይሚ ጋርና ቡራ ጋር ትመጫለሽ? ይቅርታ ልጠይቅ ነው ታያለሽ። ግን ዞር ብሎች ደግሞ እኔ መጣሁት ቡራን ብዬ ነው አንተን ብዬ ነው። በቃ እሷ አትረዳም። እሷ ጭንቅላት ውስጥ ያለው ነው የምታስበው እንጂ እኛ የምንላትን አሰማምያች፣ ደግሞ ጭራሽ ሀይሚን ትዘረጥ ጃለች ትሳደብ ያለች አፍሻ ትክፈጅ ታያለች። እና ታዲያ በትትና እያወረሻት አይደለም፣ ይሄ ኮ አለ ማክበር ነው። እና ታዲያ እንዴት ነው አንቺ ሰው እንዲያከብርሽ የምጠብቅው? መጀመሪያ አንቺ ማክበር ልመጅ ተለማመጅ፣ አይደለ ሌላን ከመሳደብሽ መጀመሪያ ሌላ ነገር ከማረግሽ መጀመሪያ አንቺ መጀመሪያ ራስሽ እንድትከበሪ ሰውን ማክበር ልመጅ ተለማመጅ። ሲቀጥል ደግሞ እነዚህ ሁለት ልጆች የበለጠ እንዲራራቁ እንዲጣሉ ነገሮች እየተ ተስፋፉ ነው እያደረገች ያለች ነገር። እኔ ከባድ ነው የምሬን ነው ምላችሁ ቤተሰቦች፣ ምክንያቱም እያንዳንዱ ነገር ለምን ለቡራ አሳየችው? እሷ የጻፈችውን ወይም እሷ የተናገረችውን እንኳ አላሳየችም። ሀይሚዬ የተናገረችውን ብቻ ነው ለቡራ አውጥታ ያሳየችው። ደግሞ ሀይሜ ስለተናደደች፣ አዎ ሰድቢያት አለሁ ከፈለግሽ ራሱ እደግ ምልሻለሁ እያለች ነበረ። ቡራን ማስረዳት አልቻለችም። ቡራም ደግሞ ተረጋግቶ ሀይሜን ይቅርታ መጠየቅ አልቻለም። ይሄ ነገር ነገሩ ከቀጠለ ቤተሰቦች፣ ከባድ ነው የሚሆነው። ማለት ቀጣዩ ማለት ቶሎ የሚፈታ ነገር ላይሆን ይችላል። ገባ